ስለ ራሳችን በእንግሊዘኛ ማውራት የ ሰላሳ ቀን ትምህርት ቀን ሁለት ዛሬ እንማራለን ሰላም ውድ ተማሪዎቼ እንደምንቆያችሁ እኔ ደህና ነኝ ይመስገን በቀን አንድ ትምህርታችን ላይ ስማችንን መናገር እድሜያችንን መናገር ስራችንን ወይም ሞያችንን መናገር እንዲሁም ዜግነታችንን መናገር ተምረናል በትምህርታችን መሰረት የቀን አንድ ፈተና ነበረን ፈተናውንም በዚች ሁለት ቀን ውስጥ አስራ አንድ ተማሪዎች ተሳትፎ አድርገዋል የእነሱን ስም ዝርዝር በዛሬው ትምህርታችን መጨረሻ ላይ የምጠራ ይሆናል። ወደ ዛሬው ትምህርታችን ከመሄዳችን በፊት ባለፈው እንደነገርኳችሁ ይህን ቪዲዮ ላይክ በማድረግ ጀምሩ። ቻናሉንም እኔንም ያበረታታል። ይህ ቪዲዮ ደግሞ ለብዙ ተማሪዎች እንዲደርስ ያግዛል ማለት ነው። ወደ ትምህርታችን ስንመጣ በቀን አንድ ነውን ክለሳ አድርገን እንጀምራለን። በቀን አንድ ላይ ነው። በእንግሊዘኛ ስለ ራሳችን ለማውራት ከምንጠቀምባቸው ንግግሮች አንዱ የሆነው አይ አም የሚለው ንግግር ነው ተባብለናል። ስለዚህ አይ ማለት እኔ ማለት ነው። አም የሚለው ደግሞ በአማርኛው ላይ መጨረሻ ላይ የምናገኘው ነኝ የሚለውን ይገልጻል ተባብለናል። ስለዚህ ነጥብ ነጥብ ቦታው ላይ ደግሞ ስለ ራሳችን መስጠት የፈለግነውን መረጃ እናስገባለን ማለት ነው። ዛሬም ልክ ቀን አንድ ላይ እንዳዳረግ ነው ስለ ራሳችን የምናወራው አይ አም ብለን በመጀመር ይሆናል ማለት ነው። በተመሳሳይ ሁኔታ ይህንንም አይተን ነበረ። አፍራሽ ስናደርገው ኖት የምትለውን የእንግሊዝኛ ቃል እንጨምራለን ተባብለናል። ስለዚህ አይ አም ኖት ሲሆን አይ የሚለው እኔ የሚል ትርጉም ሲኖረው አም ኖት የሚለው ደግሞ አይደለሁም የሚል ትርጉም ይይዛል ማለት ነው። ስለዚህ ዛሬም እነዚህን ሁለት ንግግሮች በመጠቀም አንደኛ ስለ ጋብቻ ሁኔታ፣ ሁለተኛ ደግሞ ከሰዎች ጋር ያለንን ግንኙነት ለማውራት እንጠቀማለን ማለት ነው። ስለዚህ ሁለቱን ነገሮች ዛሬ ስለ ራሳችን እናውራለን። ከመጀመሪያው እንጀምራለን። የጋብቻ ሁኔታ ከመጀመሪያው ንግግር ስንጀምር አም ሜሪድ ይላል። አም ሜሪድ ልክ ቀን አንድ ላይ እንደተነጋገር ነው። አይ የሚለውን ለመናገር አንጠቀምም፣ ለጽሁፍ ብቻ ነው የምንጠቀመው ተባብለናል። ስለዚህ አይ የሚለውን አናነበውም ማለት ነው። አም ሜሪድ ስንል ሜሪድ ማለት ያገባ ማለት ነው። ስለዚህ አንድ ላይ አም ሜሪድ ሲባል ያገባው ነኝ ይሆናል፣ ወይም በሌላ አማርኛ አግብቻለሁ አፍራሽ ስናረገው አም ከሚለው አጠገብ ኖት የምትለዋን እንጨምራለን። ስለዚህ አም ኖት ሜሪድ ይሆናል፣ ያገባው አይደለሁም ወይም በሌላ አማርኛ አላገባሁም። አሁንም እንቀጥል። አም ኢንጌጅድ አም ኢንጌጅድ ኢንጌጅድ ማለት መታጨት ማለት ነው። ስለዚህ አም ኢንጌጅድ ስንል የታጨው ነኝ እያልን ነው፣ በሌላ አማርኛ ታጭቻለሁ። አፍራሽ ስናደርገው ኖት የምትለዋን እናስገባለን። አም ናት ኢንጌጅድ ይሆናል፣ የታጨው አይደለሁም ወይም አልታጨሁም። አሁንም እንቀጥል። አም ዲቮርስድ፣ አም ዲቮርስድ። ዲቮርስድ ማለት የፈታ ወይም ፈት ማለት ነው። ስለዚህ አም ዲቮርስት ስንል የፈታው ነኝ እያልን ነው። በሌላ አማረኛ ደግሞ ፈትቻለሁ። አፍራሽ ስናደርገው ኖት የሚለው ይገባበታል። አም ናት ዲቮርስት የፈታሁ አይደለሁም፣ አልፈታሁም። በመቀጠል አም ሲንግል ይላል። አም ሲንግል፣ ሲንግል ማለት አንድ ማለት ነው፣ ወይም ነጠላ ማለት ነው። ስለዚህ አም ሲንግል ስንል ብቸኛ ነኝ ወይም አጋር የለኝም እያለን ነው። አፍራይ ስናደርገው ኖት ይገባበታል። ስለዚህ አም ኖት ሲንግል ብቸኛ አይደለሁም ይሆናል ማለት ነው። አሁን የምንቀጥል አም ኤ ዊዶ፣ አም ኤ ዊዶ ዊዶ ማለት ባሏ የሞተባት ሴት ማለት ነው። ስለዚህ አይ አም ኤዊዶ ወይም አም ኤዊዶ ስንል ባሏ የሞተባት ነኝ እያለን ነው። አም ናት ኤዊዶ ሲሆን ደግሞ አፍራሽ ስናደርገው ባሏ የሞተባት አይደለሁም ይሆናል። በወንድ ስንቀይረው ደግሞ አም ኤ ዊዶወር ይሆናል። አም ኤ ዊዶወር ዊዶወር ማለት ደግሞ ሚስቱ የሞተችበት ወንድ ማለት ነው። ስለዚህ አንድ ወንድ አም ኤ ዊዶወር ካለ ሚስቱ የሞተበት ነኝ እያለ ነው። አፍራሽ ሲሆን ደግሞ አምናት ኤ ዊዶወር ሚስቱ የሞተበት አይደለሁም። በጋብቻ ሁኔታ ውስጥ የመጨረሻው የምናየው ንግግር እስካሁን ካየናቸው ለየት ይላል። አም ኢን ኤ ሪላሽንሽፕ ይላል። እዚህ ጋ ኢን ምትለዋ የተሰመረችበት ገብቷል ማለት ነው። እስካሁን የነበሩት ንግግሮች ላይ ይቺ አልነበረችም። ስለዚህ እያንዳንዱን እየተረጎምን እናየዋለን። መጀመሪያ ሪላሽንሽፕ ማለት የፍቅር ግንኙነት ማለት ነው። በመቀጠል ኢን ማለት ውስጥ ማለት ነው። ሌላው ደግሞ እዚህ ጋር የቀረው ምንድን ነው? አም የሚለው ነው። አም የሚለው ነኝ የሚል ትርጉም ይዛል ተባብለናል። ስለዚህ ሁሉንም ተረጎምን ማለት ነው። ኤ የምትለዋ የትርጉም ለውጥ የላትም፣ ለግራመር ነው የገባችው? ያ ማለት ለእንግሊዝኛ አረፍተ ነገሩ ህግ ማለት ነው። አረፍተ ነገሩ የተሟላ እንዲሆን የገባች ቃል ናት። ስለዚህ ትርጉም ላይ ለውጥ አታመጣም ማለት ነው። ስለዚህ አም ኢን ሪላሽንሽፕ ሲባል የፍቅር ግንኙነት ውስጥ ነኝ የሚል ትርጉም ይኖረዋል ማለት ነው። አፍራሽ ስናደረገው አሁንም ከአም ቀጥሎ ኖት የምትለው እናስገባለን። አምናት ኢን ሪላሽንሽፕ ይሆናል። ስለዚህ የፍቅር ግንኙነት ውስጥ አይደለሁም የሚል ትርጉም ይሰጠናል ማለት ነው። በዚህ መልኩ የጋብቻ ሁኔታችንን መግለጽ እንችላለን ማለት ነው። በመቀጠል ከሰዎች ጋር ያለንን ግንኙነት የምንገልጽባቸው የተለያዩ ንግግሮች ይኖራሉ፣ እነሱ እናያቸዋለን። ከዚህኛውን ጀምር፣ አዳዲስ ቃላቶች ይኖራሉ። እያንዳንዱን ስለምንተረጉም ችግር የለውም። አይ አም ሀር ፋዘር ይላል። አይ አም ሀር ፋዘር፣ ከዚህ በፊት እንዳየነው አይ ማለት እኔ ማለት ነው አም የሚለው ደግሞ ነኝ የሚል ትርጉም አለው። እዚህ ጋር የተሰመረበት ሀር ፋዘር የሚለውን እንተርጉመው። ሀር ማለት የእሷ ማለት ነው። ፋዘር ደግሞ ሁላችንም እንደምናውቀው አባት ማለት ነው። ስለዚህ አሁን እያንዳንዱን ቃል ከተረጎምን በኋላ ሙሉ ትርጉሙን ስንመለከት አይ አም ሀር ፋዘር የሚለው እኔ የእሷ አባት ነኝ የሚል ትርጉም ይሰጠናል ማለት ነው። ነገር ግን ከዚህ በፊት እንደተባባል ነው በአማርኛ ላይ ስለ ራሳችን ስናወራ እኔ የሚለውን አንጠቀምም። ስለዚህ የእሷ አባት ነኝ ብለን ነው የምናወራው። ስለዚህ በተመሳሳይ ሁኔታ አ የምትለዋን እንተዋታለን። ስለዚህ ምን ይሆናል ንግግሩ? አም ሀር ፋዘር የእሷ አባት ነኝ ወይም ደግሞ ስናሳጥረው አባቷ ነኝ ይሆናል። ይህንና የመሳሰሉ ንግግሮችን እያየን እንሄዳለን። በዚሁ መሰረት ነው ምን ተረጉመው ማለት ነው። አይ የሚለውን ወይም እኔ የሚለውን አንጠቀምም። አም ሀር ብራዘር፣ አም ሀር ብራዘር። ሀር የሚለው የእሷ የሚል ትርጉም አለው። ብራዘር ደግሞ ወንድም፣ አም የሚለው ነኝ የሚለውን ይገልጽልናል። ስለዚህ አም ሀር ብራዘር ካልን የእሷ ወንድም ነኝ የሚል ትርጉም ይኖረዋል ማለት ነው፣ ወይም ወንድሟ ነኝ። እንቀጥል። አም ኸር አንክል አም ኸር አንክል። ኸር የሚለው የእሷ፣ አንክል አጎት፣ አም የሚለው ነኝ። ስለዚህ ምን ይሆናል? አም ኸር አንክል የእሷ አጎት ነኝ፣ አጎቷ ነኝ። አም ኸር ሀዝበንድ አም ኸር ሀዝበንድ። ኸር የሚለው የሷ ሀዝበንድ ባል አም የሚለው ነኝ የሚለውን ይገልጽልናል። ስለዚህ አም ኸር ሀዝበንድ የሷ ባል ነኝ ወይም ባሏ ነኝ ይሆናል። ቀላል ነው። አም ኸር ፍሬንድ አም ኸር ፍሬንድ ር ማለት የሷ ፍሬንድ ደግሞ ጓደኛ። ስለዚህ የእሷ ጓደኛ ነኝ ይሆናል ወይም ጓደኛዋ ነኝ። አሁንም የምንቀጥል እዚጋ ደግሞ አንዱ ቃል ተቀይሯል። ር የሚለው ሂዝ በሚለው ተቀይሯል። ስለዚህ ትርጉሙን እንያ አም ሂዝ ማዘር አም ሂዝ ማዘር ይላል። ሂዝ ማለት የሱ ማለት ነው። ቅድም ሄር የሚለውን የሷ ብለናል። ሂዝ ስንል ደግሞ የሱ ይሆናል። ማዘር ደግሞ እናት፣ አም የሚለው ነኝ የሚለውን ይገልጽልናል። ስለዚህ አም ሂዝ ማዘር ስንል የእሱ እናት ነኝ ይሆናል ወይም እናቱ ነኝ። አም ሂዝ ሲስተር፣ አም ሂዝ ሲስተር ሂዝ ምን ብለናል? የሱ ሲስተር፣ እህት አም ደግሞ ነኝ። ስለዚህ አም ሂዝ ሲስተር የሱ እህት ነኝ፣ እህቱ ነኝ። እንቀጥል። አም ሂዝ አንት፣ አም ሂዝ አንት። ሂዝ የሚለው የሱ፣ አንት አክስት፣ አም ደግሞ ነኝ። ስለዚህ አም ሂዝ አንት ካልን የሱ አክስት ነኝ፣ አክስቱ ነኝ። አም ሂዝ ዋይፍ፣ አም ሂዝ ዋይፍ። ሂዝ ማለት የእሱ፣ ዋይፍ ሚስት፣ አም ደግሞ ነኝ። ስለዚህ አም ሂዝ ዋይፍ ካልን የሱ ሚስት ነኝ እያልን ነው፣ ወይም ሚስቱ ነኝ። አሁንም እንያ፣ አም ሂዝ ፍሬንድ። አም ሂዝ ፍሬንድ ሂዝ ካልን የሱ ፍሬንድ ጓደኛ፣ አም ደግሞ ነኝ። ስለዚህ አም ሂዝ ፍሬንድ ካልን የሱ ጓደኛ ነኝ ወይም ጓደኛው ነኝ እያልን ነው። አሁንም እዚህ ጋ አረፍተ ነገሩ ይቀየራል። አም ዩር ቲቸር ይላል። እዚህ ጋ ደግሞ ዩር የሚለውን አስገብተናል። ትርጉሙን እንያ ዩር ስንል አንደኛ ያንተ የሚል ትርጉም አለው ። ሁለተኛ ያንች የሚል ትርጉም አለው ። ሶስተኛ ደግሞ የእናንተ የሚል ትርጉም አለው። ስለዚህ ዩር የምትለው አቃል ሶስት ትርጉም አላት ማለት ነው፣ ያንተ፣ ያንቺ፣ የእናንተ። ትርጉሙ የሚወስነው እንደ አድማጩ ይሆናል ማለት ነው። የሚያዳምጠን ሰው ወይም እኛ የምናወራለት ሰው ወንድ ከሆነ ዩር የሚለው ያንተ የሚል ትርጉም ይይዛል ማለት ነው። ሴት ከሆነች ደግሞ አዳማጯ ያንቺ የሚል ትርጉም ይይዛል። ለብዙ ሰዎች እያወራን ከሆነ ደግሞ የእናንተ የሚል ትርጉም ይይዛል ማለት ነው። ስለዚህ እንደ አዳማጩ ከሶስት አንዱ ትርጉም ሊኖረው ይችላል ማለት ነው። በመቀጠል ቲቸር የሚለው አስተማሪ፣ አም የሚለው ደግሞ ነኝ የሚለውን ይገልጽልናል። ስለዚህ አሁን እኔ ለእናንተ ካወራሁኝ አም ዩር ቲቸር ካልኩኝ እኔ የእናንተ አስተማሪ ነኝ እያልኩ ነው። ወይም አስተማሪያችሁ ነኝ እያልኩኝ ነው። ሌሎች ምሳሌዎችንም እናያለን። አም ዩር ስቱደንት፣ አም ዩር ስቱደንት። ዩር የሚለው ሶስቱንም ትርጉም ሊይዝ ይችላል። ስለዚህ እንደ አዳማጩ ነው። ስቱደንት ማለት ደግሞ ተማሪ። አም የሚለው ነኝ የሚለውን ይገልጽልናል። ስለዚህ ለምሳሌ እናንተ አም ዩር ስቱደንት ካላችሁኝ ያንቺ ተማሪ ነኝ እያላችሁኝ ነው ማለት ነው። ምክንያቱም እናንተ ተናጋሪ ናችሁ፣ እኔ አዳማጭ ነኝ። እዚህ ጋር አዳማጫ ደግሞ ሴት ነኝ። ስለዚህ ዩር የሚለው ያንቺ የሚል ትርጉም ይኖረዋል ማለት ነው። ስለዚህ አም ዩር ስቱደንት ካላችሁ ያንቺ ተማሪ ነኝ እያላችሁ ነው ማለት ነው። እንቀጥል። አም ዩር ቦስ አም ዩ ቦስ ዩር የሚለው አሁንም ከሶስቱ አንዱ እንደ አዳማጩ አንዱን ትርጉም ይይዛል። ቦስ ማለት ደግሞ አለቃ ማለት ነው። ስለዚህ አም ዩር ቦስ ካለ አንድ ሰው ያንተ አለቃ ነኝ፣ ያንቺ አለቃ ነኝ ወይም የእናንተ አለቃ ነኝ እያለ ነው ማለት ነው። አም ዩር ኔበር፣ አም ዩር ኔበር ዩር የሚለው አሁንም ከሶስቱ አንዱ ትርጉም ሊይዝ ይችላል። ኔይበር ማለት ደግሞ ጎረቤት ማለት ነው። አም የሚለው ነኝ የሚለውን ይገልጽልናል። ስለዚህ አንድ ሰው ለእኔ መጥቶ አም ዩር ኔይበር ካለኝ ያንቺ ጎረቤት ነኝ እያለኝ ነው ወይም ጎረቤትሽ ነኝ። አም ዩር ኮወርከር አም ዩር ኮወርከር ዩር ከሶስቱ አንዱ ትርጉም ሊይዝ ይችላል። ኮወርከር ማለት የስራ ባልደረባ ማለት ነው። አም የሚለው ደግሞ ነኝ የሚለውን ይገልጻል። ስለዚህ አም ዩር ኮወርከር ካለ አንድ ሰው ያንተ የስራ ባልደረባ ነኝ፣ ያንቺ የስራ ባልደረባ ነኝ፣ የእናንተ የስራ ባልደረባ ነኝ እያለ ነው። አም ዩር ክላስሜት፣ አም ዩር ክላስሜት። ዩር የሚለው አሁንም ከሶስት አንዱ ትርጉም ይይዛል። ክላስሜት ማለት የክፍል ጓደኛ ማለት ነው፣ ወይም አብሮን የሚማር ሰው ማለት ነው። አም የሚለው ነኝ የሚለውን ይገልጻል። ስለዚህ አም ዩር ክላስሜት ከተባለ የአንተ የክፍል ጓደኛ ነኝ፣ የአንቺ የክፍል ጓደኛ ነኝ፣ የእናንተ የክፍል ጓደኛ ነኝ ይሆናል። በጣም ቀላል ነው ማለት ነው። ከሰዎች ጋር ያለንን ግንኙነቶች ለመግለጽ የምንጠቀምባቸው እነዚህ ንግግሮች ናቸው። እንግዲህ አሁን ያየናቸው በሙሉ አፍራሽ ለማድረግ አም ከሚለው አጠገብ ኖት የምትለዋን መጨመር ነው። ስለዚህ እስካሁን ያየናቸው ንግግሮች በሙሉ አፍራሽ መሆን ይችላሉ ማለት ነው። ቪዲዮ ወይም ትምህርታችን እንዳይረዝም ነው እያንዳንዱን አረፍተ ነገር ላይ ኖት ያልጨመርኩት እንጂ ኖት እየጨመራችሁ አፍራሽ እያረጋችሁ መናገር ትችላላችሁ። ለዛሬ የምንማራቸው ንግግሮች እነዚህን ይመስላሉ ማለት ነው። አሁን ወደ ፈተናችን መሄድ እንችላለን። ከዛ በፊት ግን የቀን አንድ ፈተናችን ላይ የተሳተፉ አስራ አንዱ ተማሪዎችን እጠራለሁ ማለት ነው መሰረት አስራት ኢክራም ሳላዲን ሮዛ አስማ ዘነበች መቅደስ አሁንም ሌላ መቅደስ ወርቄ ወይንሸት እነዚህ አስራ አንዱ ተማሪዎች በቀን አንድ ፈተና መሰረት አራቱንም ጥያቄ በቅደም ተከተል አድርገው ተናግረዋል መልሰዋል ማለት ነው ስለዚህ ላበረታታችሁ እፈልጋለሁ ጎበዞች በዚሁ ቀጥሉ ወደ ዛሬው ፈተናችን ስንመጣ ሶስት ጥያቄዎች አሉ። አንደኛ የጋብቻ ሁኔታችሁን መናገር መጻፍ አይደለም፣ መናገር። የቀን አንድ ፈተና ላይ በጽሁፍ የጻፋችሁ አላችሁ፣ ቴሌግራም ላይም ዩቲዩብ ላይም የጻፋችሁ አላችሁ። እሱ ግን የፈተናው መልስ አይሆንም ማለት ነው፣ አይቆጠርም ማለት ነው። ምክንያቱም መናገር ነው የተባባል ነው መናገር እንድትጀምሩ ነው። ስለዚህ አሁንም ጥያቄው የጋብቻ ሁኔታችሁን እንድትናገሩ ነው። ቅድም ካየናቸው አንዱን መርጣችሁ የራሳችሁን ማለት ነው። ትክክለኛውን ትናገራላችሁ። ሁለተኛ ጥያቄ ላይ ሴት ከሆናችሁ አም ዩር ሲስተር ትላላችሁ። ወንድ ከሆናችሁ አም ዩር ብራዘር ብላችሁ ትናገራላችሁ። አም ዩር ሲስተር ማለት እኔ ያንቺ እህት ነኝ ማለት ነው። ዩር ማለት ያንቺ ወይም ያንተ ወይም የእናንተ የሚለው እንደሆነ ተነጋግረናል። ስለዚህ አሁን ለኔ ስለምትናገሩ ያንቺ የሚል ትርጉም ይይዛል ማለት ነው። ስለዚህ እኔ ያንቺ እህት ነኝ፣ እኔ ያንቺ ወንድም ነኝ የሚለውን ትናገራላችሁ ማለት ነው፣ በእንግሊዘኛ ሙሉ ለሙሉ በእንግሊዝኛ። ሶስተኛ ጥያቄ አም ዩር ስቱደንት የሚለውን ትናገራላችሁ እኔ ያንቺ ተማሪ ነኝ የሚል ትርጉም አለው። እነዚህን ሶስቱን እንደተለመደው በቴሌግራም ቻናል ላይ የቀን ሁለት ትምህርት ተለቆ ታገኛላችሁ። እዛ ውስጥ በመግባት ድምጻችሁን በመቅዳት ሶስቱን ጥያቄ ትመልሳላችሁ ማለት ነው። ይህንንም ፈተና እንግዲህ ብዙ ተማሪዎች እንድትሳተፉ ጠብቃለሁ። የቀላል እንግሊዝኛ የቴሌግራም አካውንቱን እዚህ ጋር የምታዩት ነው፣ ወይም የመጀመሪያው ኮሜንት ላይ ሊንኩን አስቀምጥላችኋለሁ። እሱን ተጭናችሁ መግባት ነው ማለት ነው። የዛሬው ትምህርታችንን እዚህ ላይ እናበቃለን ማለት ነው። በዛሬው ትምህርት ያላችሁንም ማንኛውንም ጥያቄ ወይም አስተያየት እዚሁ ዩቲዩብ ላይ ጻፉልኝ። እመልሳለሁ። በሚቀጥለው ትምህርት እንገናኛለን። እስከዛው ሰላም ቆዩልኝ። ቻው ቻው